ምንም ተነስቼ አንድ የሆነ ሰው ሆኝ የወጣሁበት ቤት ነው ለኔ ደቡብ ሬዲዮና ቴሌቪዥን ድርጅት። ደቡብ ሬዲዮና ቴሌቪዥን ድርጅት የብዙዎች የእናት እናት መወለድ መወለድ ነው ያለውበት ስሪት አሁን ላለውበትም መድረስና እዚህ መገኘት ትልቁን ቦታ የሚወስደው ቤት የደቡብ ሬዲዮና ቴሌቪዥን ድርጅት እንደሆነ ያለ ጥርጥር አስቀድሜ ቀዳሚ አድርጌ የማውራው ቤት ነው። ማንነታችን እንኳን የጣለው መደላድል በጣም ትልቅ ነው። ደቡብ ሬዲዮና ቴሌቪዥን ድርጅት እውነተኛዋን ኢትዮጵያ ቀድሞ ኢንተርቴን ያደረገ ተቋም ነው። አሁንም እያደረገ ነው የሚገኘው። የሚዲያ ታሪክ ውስጥ 47 ቋንቋዎች ወደ ሬዲዮ እንዲመጡ ያደረገ ተቋም ነው። ኢትዮጵያውያን ባሉበት ቦታ ሁሉ በቋንቋቸው መረጃ እንዲደርሳቸው፣ በቋንቋቸው እንዲናገሩ፣ በቋንቋቸው ደግሞ እንዲያደምጡ ያስቻለ ድርጅት ነበር። አራት እና ከዛ በላይ ያህሉን የሀገሪቱ ብሔር ብሔረሰቦችና ሕዝቦች አፍ መሆን ጆሮ መሆን ዓይን መሆን በጣም ቀላል ነገር አልነበረም። ሁኔቱን በሚገባ እንረዳ ነበር ምን ያክል የብዙ ብሔር ብሔረሰቦች አንድ በት ጭምር እንደነበር የደቡብ ቴሌቪዥን የደቡብ ሬዲዮና ቴሌቪዥን ድርጅትና ዩኒቨርሲቲ የተማርነውን ጆርናሊዝም በትክክል አፕላይ የሚያደርገው ደቡብ ሬዲዮ ና ቴሌቪዥን ድርጅት ነው ብዬ ነው ማም ነው። እና የተማሩትን በንድፍ ሀሳብ የተማሩትን ትምህርት በተግባር እንዲተገብሩ እድል የሰጠ ያመቻቸ ተቋም ነበር። ስለዚህ በዚህ ረገድ በርካታ ባለሙያዎችን አፍርቷል። የደቡብ ሬዲዮ ና ቴሌቪዥን ድርጅት አሻራው ከደቡብ የወጣ ነው ከኢትዮጵያም የወጣ ነው ብዬ አስባለሁ። ዓለም አቀፍ ጋዜጠኞችን ለምሳሌ አሁን መጥራት ቢያስፈልግ በደንብ መጥራት እችላለሁ። እዚህ ዋልታ፣ ፋና፣ አዲስ ቴሌቪዥን፣ ኢቢሲን ብቻ አይደለም ምትጠቅሰው ና አለም አቀፍ ተቋማት ላይ ሁሉ የደቡብ አሻራ በጣም ትልቅ ነውና ስለዚህ ይሄን የሰጠ ገጸ በረከት ይሄ ተቋም ስለሆነ ትልቅ ክብር ይገባዋል ብዬ ነው ማስበው። ራሱ ጣቢያው ውስጥ ሙዚቃ የሚያቀናብር ባለሙያ ኖሮ ሙዚቃዎች እንዲሰሩ እየተደረገ በየአካባቢው ያሉ ቱባ ባህሎች ወደ ዘመናዊ ሙዚቃዎች እንዲመጡ ይዳረግ ነበር። ይሄ በዚህ ረገድ የመጣው ለውጥ ዛሬ የምናየው ነው ያለው። ሙያተኞችም ተመልካቹ ወይም ወገ ህዝቡም ብታየው የደቡብ ሬዲዮና ቴሌቪዥን ድርጅት ውለታ የሌለበት ማንም የለም። ቤታችን ከዚህም በላይ ትልቅ ሆኖ ማየት ህልማችን ነው። ነገ ተመልሰን የምንሰራበት ቤት ይሆናል። ጥያቄ የለው ነገ የነበረውን ትልቅነት አስቀጥሎ ይበልጥም ደግሞ ትልቆ ነው የምመለከተው። ቤቴ ይሆናል ብዬ ነው ማስበው። ሊደግፉ ይገባል፣ ሊያግዙ ይገባል። ምክንያቱም የዛሬዎቹ ጋዜጠኞች አይደሉም። የዛሬዎቹ ሚዲያዎች እንኳን አይመጡም ነበር የደቡብ ሬዲዮና ቴሌቪዥን ድርጅት ባይኖር ኖሮ። ሚዲያ የሚፈጠርበት አንድ ከተማ አይኖራል። ለምንለው አለም ተደራሽ የሚሆንበት ዘመን ላይ ስላለን በሬዲዮም በቴሌቪዥን በዲጂታልም ጠንካራ ስራዎችን ተሰርቶ ከዚህ አሁን ከምናወራለት ታሪክ የተሻለ የበለጠ አዲስ ነገርን የሚያስገርመን ነገር እንደሚሰራ ተስፋ አደርጋለሁ።